እግር ጥፍሬ እስከ ራስ ፀጉሬ ድረስ ያስደነገጠኝን ነገር ልንገራችሁ። በዚያን ምሽት ኢየሱስ ወደ እኔ በመጣ ጊዜ የነገረኝ ሁለተኛው መልእክት ስለ አሜሪካ ነበር። በሕይወቴ ስለዚያ ሕዝብ እንደዚያ በቀጥታ ይናገረኛል ብዬ አስቤ አላውቅም ነበር። ከዚህ በፊት በፍጹም አይቼው የማላውቀውን ራዕይ አሳየኝ። በብርሃን የተንቆጠቆጠ ነገር ግን እጅጉን ግራ የተጋባ ከተማ ሰዎች እዚያም እዚያም በፍጥነት ቢርመሰመሱም ወዴት እንደሚሄዱ ግን አያውቁም። ቤተሰቦች ሲከፋፈሉ፣ ልቦች ሲደነድኑ፣ ብዙ ትውልዶችም መልስን ፍለጋ ሲዋትቱ አየው። እኔም እውነታው ሲገባኝ ከልብ ያለቀስኩኝ። ብዙዎቻችን በአሜሪካ ውስጥ የምንኖር ሰዎች ሕይወታችንን በብዙ አልባሌ ነገሮች ብንሞላም፣ ነገር ግን ዋነኛውን አስፈላጊ ነገር ረስተናል። ኢየሱስ አይን አይኔን እየተመለከተኝ እንዲህ አለኝ፣ አሜሪካ ብትባረክም አሁን ግን በረከቷ እየተመለሰ ነው። ሕዝቡም ወደ እኔ ቢመለስ እኔ ምድራቸውን እባርካለሁ። ቃሉ ልቤን ሰንጥቆ ሲገባ ይታወቀኛል። ምንም አይነት ፖለቲካዊ እቅድ፣ ቴክኖሎጂም ሆነ የሀብት መጠን የዚህን ሕዝብ ነፍስ ፈጽሞ ሊያድነው አይችልም። ሊያድነን የሚችለው ብቸኛው ነገር የእርሱ ፍቅር ብቻ ነው። እናም በዚያን ቅስፈት ላይ ይህንን እያሳየኝ ያለው ሊያጠፋን ሳይሆን ይህችን ሀገር ወደ መጀመሪያው ፍቅሩ ሊመልሳት እንደሆነ ሳውቅ እንባ በአይኖች መፍሰስ ጀመረ። ነፃነት ያለ እምነት፣ እድገትም ያለ ፍቅር አጥፊ እንደሆነ እናስታውስ ዘንድ ስኬት ያለ እግዚአብሔር ባዶ ነው። ምንም እንኳን በሕይወታችን እጅግ አስፈላጊ የሆነውን ነገር እያጣነው ቢሆንም ከመንገዳችን ተመልሰን ልባችንን ብንከፍት ምን ያህል ተስፋችን ቅርብ እንደሆነ ሳስብ ማልቀሴን ማቆም አልቻልኩም። ኢየሱስ በአሜሪካ ላይ ተስፋ አልቆረጠም። ፍቅሩ አሁንም ትኩስ ነው። ኢየሱስ ለሁለተኛ ጊዜ ወደ እኔ ሲመጣ መገኘቱ ልቋቋሞ ከምችለው በላይ ቢሆንም ነገር ግን ከዚህ በላይ እጅጉን የከበረኝ ነገር የሰጠኝ መልእክት ነበር። አይኖቼን ዳግም ወደ አሜሪካ ላይ እንዳሳረፍ ሲያደርገኝ ባየሁት ነገር ልቤ ብዙ ሺህ ቦታ ተሰባበረ። ብዙ ቦታዎች ላይ ቤተ ክርስቲያናት ቢኖሩም ነገር ግን በውስጣቸው እውነተኛ እሳት የለም። እጅግ ትላልቅ መድረክ ያላቸው ሰባኪዎች ቢኖሩም እውቅናና ዝናን ከማሳደድ ውጪ እውነተኛ ኅብረት ከጌታ ጋር የላቸውም። ወጣቶች ከስልካቸው ጋር ተጣብቀው ስፍር ቁጥር ለሌለው ለነፍሳቸው ጥያቄ ምላሽን ሲያሳድዱ ተመለከትኩኝ። ከዚያም እጅግ ብዙ በንዴት የተሰበሩ በመራር ጥላቻ የተከፋፈሉ በአንድ ጣሪያ ስር ቢኖሩም እውነተኛ ወዳጅነት የሌላቸውን ብዙ ቤተሰቦች አየው። እምባይ ፈጽሞ ሊያቆም አልቻለም። ኢየሱስም እንዲህ አለኝ፣ የህዝብ ቃሌ ቢኖሩም ድምፅ ይነራስተዋል። ይህ ቃል ውስጤን ሰጥቆ ሲገባ ይታወቀኛል። መጽሐፍ ቅዱስ ከአልጋችን አጠገብ፣ ጥቅሶቻችንም በግድግዳዎቻችን ላይ ብናስቀምጥም ነገር ግን ልባችን እጅጉን ርቋል። አሜሪካ እጅግ ብዙ በረከቶች ቢሰጧትም ነገር ግን ከበረከቱ ጋር የሚመጡ ኃላፊነቶችን መሸከም አልቻለችም። ነፃነት፣ ዕድልና መትረፍረፍ እነዚህ ሁሉ የእግዚአብሔር ስጦቶች ቢሆኑም ነገር ግን ወደ እርሱ ሊያመለክቱን እንጂ መቼም ቢሆን እግዚአብሔርን ሊተኩ አይገባም። እናም እርሱ እንዳሳየኝ ብዙዎቻችን ሰጪውን እረስተን ስጦታውን እያሳደድን እንገኛለን። ምንም እንኳን ሀዘኑ ቢገባኝም ነገር ግን ተስፋው ይሰማኛል። የአሜሪካን ቁስል የሚያሳየኝ እኔ ለማሳፈር ሳይሆን አሁንም ቁስልን የሚፈውስ አምላክ እርሱ መሆኑን እረዳ ዘንድ ነው። እግዚአብሔር የችን ምድር አልረሳም። አሁንም አንድ ልብ፣ አንድ ቤተሰብ እና አንድን ጸሎት እየጠራ ነው። ስሜቶቼ ከመቆጣጠራቸው በላይ ሆነውብኝ በዚያ ተቀምጭ ሳለ ኢየሱስ ዳገም አይኔን ወደ አሜሪካ እንዳሳረፍ አደረገኝ። እናም በዚህኛው ሰዓት ላይ የተሰማኝ ልክ አንድ ትልቅ መስታወት በሕዝቦች ነፍስ ፊት የተደቀነ ያክል ነበር። የኃይልና የስኬት ተምሳሌት የሆኑ ትላልቅ ሐውልቶች እና ሰማይ ጠቀስ ሕንፃዎችን ብመለከትም ነገር ግን ሁሉም መሠረታቸው ተናውጧል። ምንም እንኳን ሕዝቦቻቸው እያነቡ ቢሆንም ነገር ግን እያንዳንዳቸው እውነትን እንደያዙ ራሳቸውን በማሳመናቸው ብቻ እርስ በርስ የሚባሉ መሪዎችን ተመለከትኩኝ። ወንድም በወንድሙ ላይ ወላጆችም ልጆቻቸው ላይ ተነስተዋል። በሀሳቡ አለመስማማት ብቻ ብዙ ወዳጅነቶች ፈርሰዋል። ልክ የአሜሪካ ልብ ከስሩ እየደማ ያክል ነበር። ከዚህ ሳቅ ጀርባ ያለውን ሕመም ከውካታውም ጀርባ ያለውን ባዶነት ስመለከት እንባዬን መቆጣጠር አልቻልኩም። ኢየሱስ እንዲህ አለኝ፣ አሜሪካ ብርሃን ትሆኝ ዘንድ ብትጠሪም አሁን ግን ብርሃንሽ ደብዝዟል። በረከት ትሆኝ ዘንድ ብትጠሪም ነገር ግን የበረከትሽን ምንጭ ረስተሻል። እነዚህ ቃላት ልቤን እንደ ስለት ሰንጥቀውት ሲገቡ ይታወቀኛል። በአንድ ወቅት በእግዚአብሔር መንፈስ ሲቃጠሉ የነበሩ ቤተ ክርስቲያናት አሁን ላይ በዚች ዓለም ማታለያ ተወስደዋል። ወጣቶች ማንነታቸውን ፍለጋ የሚሄዱበት ስፍራዎች ላይ ሁሉ ኢየሱስ ፈጽሞ የለም። ነገር ግን በዚያ ሁሉ ጨለማ መሃል አንድ ብርሃን አየው። ትናንሽ ቡድኖች በቤት ውስጥ ተሰብስበው በጸሎት ይተጋሉ። ከድብቅ ስፍራዎችም የአምልኮ ድምጽ ይሰማል። ከልብ የመነጩ የጸጸት እምባዎች ከቤት ጓዳዎች ሞልተው ሲፈሱ ሳይ በእርግጥም ኢየሱስ አሜሪካን እንዳልተዋት ገባኝ። ተሃድሶ የሚጀምረው ከመንግስታት አሊያም ከተቋማት ሳይሆን ለእግዚአብሔር ከሚታዘዝ ከአንድ ሰው፣ ከአንድ ቤተሰብ እና ከአንድ ልብ ነው። በዚያን ወቅትም ተስፋ ከመቁረጥ ይልቅ ተስፋ ይሰማኝ ጀመር። መሰረቱ ቢናወጥም ዳግም ይታደሳል። ኢየሱስ ዳግም አይኖቼን ሲያበራ ከቦኝ የነበረው የሐዘን ካባ ይገፈፍ ጀመር። አሁን ያለው ባይሆንም ህዝቡ ልቡን ወደ እርሱ የሚመልስ ከሆነ ልትኖር የምትችለውን አሜሪካ ያሳየን ጀመር። ከሞት ወሬ ይልቅ የሰላም አየር የሚነፍስባቸው ከተሞችን፣ በግዴታ ሳይሆን እውነትን ከመራባቸው የተነሳ ተማሪዎች ዳግም ወደ ጸሎት የሚመለሷቸው ትምህርት ቤቶችን፣ ቤተሰቦች ሲመለሱ፣ አባቶች ወንዶች ልጆቻቸውን፣ እናቶችም ሴቶች ልጆቻቸውን በጉያቸው ታቀፈው በደስታ እንባ የሚያነቡበት የሚያነቡበትን ቀን ተመለከትኩኝ። ቤተክርስቲያናት በዓለማዊ ክብር ሳይሆን ወደ ሰማይ በሚወጣ ለእርሱም ደስ በሚያሰኘው የአምልኮ መንፈስ ይጥለቀልቀው አየው። ይህ ራእይ እጅግ ኃያልና በተስፋ የተሞላ ከመሆኑ የተነሳ ዳገም ፊቴ በእንባ ቢታጠብም፣ አሁን ግን የፈሰሰው የደስታ እንጂ የሐዘን እንባ አልነበረም። ኢየሱስም እንዲህ ሲል ሹክ አለኝ። በዝች አገር ላይ ላደረገው ያለኝ ሐሳብ ይህ ነው። በፊቴም ራሱን ዝቅ የሚያደርግ ህዝብ እንዲህ ይደረግለታል። መሪዎች በጸጸት ሲንበረከኩ፣ ባለሀብቶች የተትረፈረፈውን ሀብታቸውን ሌሎችን ለመርዳት ሲጠቀሙበት፣ የዓለም ህዝቦችም ፍቅር በሚባል ከደም ይልቅ በሚያስተሳስር ገመድ አንድ ሲሆኑ አየው። ቴክኖሎጂ አሁን እንዳለው ከአጥፊነቱና ከአራራቂነቱ ይልቅ ሰዎችን ሲያዋህድ፣ እንዲሁም ፍቅርን ሲያሰራጭ አየው። ልክ በጨለማ ተሰንጥቆ በነበረው የአሜሪካ ምድር መሃል ኢየሱስ ብርሃን ሲሞላ እንደ ማየት ያክል ነበር። በዚህም አንድን ነገር ተረዳው። ተሀድሶ የትናንት ዘታ ሳይሆን የዛሬ የእግዚአብሔር እቅድ ነው። ኢየሱስ በዚህ ምድር ላይ ተስፋ አልቆረጠም። አሁንም እየጠራን እየመጣልንና ለሚጠሩት ልቦች ምላሽ እየሰጠ ነው። ያሳየኝም ተስፋ እንደምናስበው ከእውነት የራቀ ሳይሆን ነገ ልንጨብጠው የምንችለው ተስፋ ነው። ነገር ግን ይህ የሚሆነው ሁሉን ትተን ወደ እርሱ ከተመለስን ብቻ ነው። እስካሁን ድረስ መቼም ላስታግሰው የማልችለውን የነፍሴን ረሃብ ለመመገብ የሄድኩባቸው ርቀቶች አይኔን በእንባ ሞሉት። አሜሪካም ቀኑን ሙሉ ስኬትንና እርካታን ፍለጋ ብትዋትትም ነገር ግን ሌሊቱን ቁጭ አድርጎ በሚያሳድራት ባዶነት መተብተቧን ሳስብ ከልብ ያዘንኩ። አሜሪካ አሁንም አለው ነገር ግን አሁንም ከእኔ እየራቅሽ ነው የሚሉት የኢየሱስ ቃላት ከጆሮ ሊጠፉ አልቻሉም። ባሰብኳቸው ቁጥርም በልቤ ላይ ይከብዱ ጀመር። እምባይ የሚፈሰው ለእኔ ብቻ ሳይሆን ለእያንዳንዱ፣ ለተበታተኑት ቤተሰቦች ማንነታቸውን በመፈለግ ለሚዋትቱት ወጣቶችና እሳታቸውን ላጡት ቤተ ክርስቲያናት ጭምር ነው። መገኘቱ ልክ እንደ ልብስ ዙሪያዬን ሲከበኝ ይታወቀኛል። እኔንም ሆነ ሀገሪቷን እየወቀሰ አልነበረም። በእኔ ሐዘን ውስጥ የእርሱ ፍቅር ስር ድረስ ደርሶ ይሰማኛል። ያለቀስኩት አሁንም ምን ያክል እንደሚያስብልን ሳውቅ ነበር። በዚያ ሁሉ ለአፍ እንኳን በሚከብዱ ኃጢአቶች መሃል እጆቹ አሁንም ለእኛ ተዘርግተዋል። እምባዬ የሀዘን ብቻ ሳይሆን የተስፋም ጭምር ነበር። ልቦች እንደሚቀየሩ የሚነግር ተስፋ፣ ቤተሰቦች እንደሚመለሱ፣ አሜሪካም ዳግም ወደ እግዚአብሔር እንደምትመለስ የሚነግር ተስፋ ምሽት በሆነበት ጊዜ እግዚአብሔር እንደምትመለስ የሚነግር ተስፋ ምሽት በሆነም ጊዜ ኢየሱስ ትንሽ ቢሆኑም ነገር ግን ካጠናዋቸው ከየትኞቹም ፍልስፍናዎችም ሆነ ስልቶች የሚበልጥ እውነትን ያሳየን ጀመረ። የመጀመሪያው እውነት የእግዚአብሔር ፍቅር እኛ ሰርተን የምናገኘው አይደለም። በአሜሪካ ሁሉንም ነገር በግሬድ በደሞዝ በስኬት እና በተጽዕኖ መለካት በመልመዳችን ስኬታችንን መግለጥ ውድቀታችንንም መደበቅ ለምደናል። ነገር ግን ኢየሱስ ይህንን ግልጽ አድርጎልናል። የእርሱ ፍቅር በእኛ ስኬት የሚመዘን አይደለም። እኛ ስኬታማ ስንሆን የሚጨምር፣ ስንወድቅ ደግሞ የሚጠፋ የእግዚአብሔር ፍቅር የለም። ፍቅሩ ጊዜ የማይለውጠው፣ ሁኔታም የማይቀይረው፣ ደግሞ እንዲሁ ያገኘነው ነው። ሁለተኛ እውነት ስለ ወዳጅነት ነበር። ምንም እንኳን አሜሪካ ከየትኛውም ሀገር በላይ በቴክኖሎጂ የተሳሰረች ሀገር ብትሆንም ነገር ግን ህዝቦቿ በብቸኝነት እጅጉን ይጠቃሉ። ሶሻል ሚዲያ አለኝ ብሎ የሚጠራው ማህበረሰብ ውስጡ ባዶ ነው። ኢየሱስም እንዲህ አለኝ፦ እውነተኛ ወዳጅነት የሚገኘው በስክሪን ላይ ሳይሆን እርስ በርስ በሚደማመጡ ሁለት ልቦች መካከል ነው። ሶስተኛ እውነት ደግሞ ስለ ስቃይ ሁል ጊዜም ቢሆን ስቃይ በቀላሉ ልናስወግደው የምንችለው ወይም ደግሞ ልናስቀር የምንችለው ነገር አድርጌ አስበው የነበረ ቢሆንም ነገር ግን ኢየሱስ ስቃይ ፍቅር ሰንጥቆ የሚገባበት ትክክለኛ ስፍራ መሆኑን አሳየኝ። በስቃይ ውስጥ ትህትናን እንማራለን። በድክመት ውስጥ ወደ እግዚአብሔር እንጮሃለን እናም በእነዚህ አይነት ሰዓታት ላይ የኢየሱስ መገኘት የእውነት ይሰማን ይጀምራል። አራተኛ እውነት ስለ ዓላማ ነበር። አሜሪካ በሕልሞች፣ በሀብት፣ በዝና በስኬትና በፈጣን እድገት የተሞላች ሀገር ብትሆንም ነገር ግን አንዳቸውም የእግዚአብሔር ዋነኛ ግቦች አይደሉም። እውነተኛው ጥሪ መውደድና መውደድ ነው። ከዚህ በቀር ሌላው ቀጥሎ ሊመጣ የሚችል ነገር ነው። እነዚህ እውነታዎች እጅግ ከባባድ ቲዎሪዎች ሳይሆኑ ቀላል ሐሳቦች ቢሆኑም ነገር ግን እጅግ ጥልቅ ናቸው። እናም በዚያ ቅስፈት ላይ አሜሪካም ወደ እነዚህ እውነቶች የምትመለስ ከሆነ ነገሮች በሙሉ እንደሚመለሱ አወቅኩኝ። ፀሐይ መውጣት በጀመረች ጊዜ ባየሁት ነገር እየተብረከረኩ በዝምታ መቀመጥን መረጥኩኝ። አይኖቼ ከእንባ ብዛት ወይበዋል፣ ልቤም ከቃሉ የተነሳ ከብዷል። ነገር ግን ከነዚህ እምባዎች በስተጀርባ ከዚህ በፊት ተሰምቶኝ የማያውቅ ሰላም ነበር። ቃሉንም ደጋግሜ በልቤ ውስጥ ማዳመጥ ስጀምር እያንዳንዱ ቃል አይቼም የማላውቀውን እረፍት ያሰፍንብኝ ጀምር። አሜሪካ አሁንም ከአንቺ ጋር ነኝ። ይህ ቃል ብቻውን ከየትኛውም ንግግርና ተስፋ በላይ በውስጡ ሰላምን የያዘ ነበር። የዚህ ትውልድ የወደፊት እጣፈንታ የተጻፈው በፖለቲካ አይደለም፣ በመርሆች ውስጥ ሳይሆን ወደ እርሱ መሄድ አሊያም ከእርሱ መለየትን ምርጫቸው ባደረጉ ልቦች ውስጥ ነው። ስላየቸው ቤተሰቦች ፍቅርን ፍለጋ ስለሚዋትቱ ልጆች፣ በኩራታቸው ስለታወሩ መሪዎችና በየስርቻቸው ስለወደቁት የምልጃ ድምፆች አሰብኩኝ። ከዛም የአሜሪካ ታላቅ ታድሶ ሩቅ እንዳልሆነና አንዲት ነፍስ ወደ እርሱ በምታደርገው መንበርከቅ ሊጀምር እንደሚችል ተረዳው ትክክለኛውን ጊዜ መሪ አልያም እቅድ ልንጠባበቅ አይገባንም። የሚያስፈልገን ብቸኛ ነገር ለእርሱ በእሽታ መገዛት ብቻ ነው። ፀሐይዋ ፈንጥቃ እንደወጣች ከዚያ ቀን በኋላ ህይወት እንደ ቀድሞ እንደማትሆንልኝ ተረዳው ይህንን ራዕይ ያሳየኝ እኔን ለመስፈር ሳይሆን በድካምና ስብራት ውስጥ እንኳን የእርሱ ፍቅር ጸንቶ እንደሚቆም ለማሳየት ነው። እናም እርሱ በእኛ ላይ ተስፋ ካልቆረጠ እኛ መፈጽሞ ተስፋ ልንቆርጥ አይገባም። ዝግጅታችን ይህንን ይመስል ነበር። ለቻናሉ አዲስ ከሆናችሁ ቻናሉ ላይክ እንዲሁም ለወዳጆቹ መጋራትን አይርሱ። ተባረኩ።